ሄሎ ኡስታዝ ጀማል፣ የስ ወንድም አለም፣ ዮናስ እንደት ነህ? አቤ ረታ ቴንክ ዩ ለሱፐርቻት ለሱፐር ቻት ድጋፉና መልካም የእናቶች ቀን ሀፒ ማደርስ ዴይ ብሏል። እናቶች ሀፒ ማደርስ ዴይ በጣም እናመሰግናለን። በመሰረቱ ይህን አጋጣሚ እንደውም የሴቶች ጉዳይ ላይ ማውራት ነበረብን። አይ ቲንክ እና ረሳ ነው እና የሴቶች ጉዳይ ግብጾች እንግዲህ ማስረሱን ነገር የለም። ሶሪ ይቅር በሉን። ቀጥል ዮናስ። እሺ ኡስታዝ። አሁን እኮ እኔ ሃፒ ማዘርስ ዴይ ሱን ቅድሚያ እሱ ነው የሚቀድመው እና ለእናቴ ሃፒ ማዘርስ ዴይ ልላት ፈልጋለሁ። አሁን ኢትዮጵያን ያለችው ግን ፕሮግራምን ስለሚያዩ ከእቶቹ አጋልፎ አልፎ አልፎ ታገኘ ይሆናል የሚሄጅ እንግዲህ እና መላው ቤተሰቦች አክቶችንም ሁሉም እናቶች እንኳን ለእናቶች ቀን ጥሩ ማለት ነው። ታውቃለህ እናቶች ቀን እዚህ ሀገር ብዙ የሚዘወተር በዓል ባይሆንም፣ አዎ ሰዎች በአሁኑ ጊዜ ከእናታቸው ጋር ከሴቶች ጋር ያላቸው እንቅስቃሴ እና ንቅ- እንትን በጣም የላሸቀበት ጊዜ ነው እና እንዲህና መሰል አጋጣሚዎችን ለመማማሪያ መጠቀም ጥሩ ይመስለኛል። እንወደዋለን እንወደዋለን። ማዘር ስቴት ጥሩ ነው። ኢትዮጵያንም እንደ እናት ስለሆነ ማያት ኔ ሁሉንም አቅፋ የያዘች ገብቷል። እናት የምትለው አቃል በጣም ፓወርፉል ነው እና እናቶቻችንን ሴቶች እናቶች እንኳን ለዚህ ቀን አደረሳችሁ እንላለን። ያው የእናት ጡት ነካሽ ደግሞ ሆኖ ደግሞ የሚወጡትንም ደግሞ ልቦና እንዲሰጣቸው እንመለሰ እንመኛለን። ያው ከኢትዮጵያ ማህፀን ወጥተው ግን ገብተዋል እማውራለን እንግዲህ ያው ተገንጣይ ሻዕቢያ ምናምን የእንድና ልጅ ነን ብያለሁ። በቀደም ራሱ በአንድ ወቅት ላይ ያው አፈንግጠው ነክሰው የእናታቸውን ጡት ወጡ እንጂ ህውአት ምናምን ምትለው በጠቅላላን ጭምር ማለት ነው። ያው እናታቸው ግን ኢትዮጵያ ነች። ልቦናቸው ያውቃል ዞሮ ዞሮ፣ ሀፒ ማዘርስ ዴይ። ሁሌ እናት ነ መስላት አለው ኢትዮጵያንም በዛ ይታ ለማለት ነው። ስታ ቅድም ስለ ግድቡ ሶስት ግድብ ሜንሽን አርጋ አባል ባለፈ ሳምንት ሜንሽን አርገ እሱን፣ ኢትዮጵያ አዲስ ያቀደችውን በአባይ ላይ ጥሩ ነው በቃ ያ ነው በቃ። ለግብፅ ምላሽ፣ ከእንግዲህ ወዲህ ከነሱ ጋር ተካራ ውስጥ መግባትና ምናምን ሳይሆን በተግባር በቃ ያይኛ የሕዳሴ ግድብ ሲያቃጥላቸው፣ ያው በዚህ ተመታላቸው። ደግሞ ጭራሽ ሌላ በቃ ፕሮግራሙን ሌዳውን ታደርገዋለህ፣ ታሳውቀዋለህ። በድብቅ አይደለም ኢትዮጵያ ውስጥ ግድብ የሚሰራው። ፕሮግራሙ ሲሰራ ምክክሩ ራሱ የውይይቱ አካል ራሱ፣ ሶስት ግድብ ነው ራሱ፣ ስለ አንድ አንድ ፕሮጀክት ነው ራሱ። በጣም በጣም ስማርት ናቸው። ይህንን ነገር መጀመሪያ ሲሰሩ እነመለስ ዜናዊ ግድቡ ሶስት ከኋላው እንደሚቀጥልና ይሄ የሚሰሩት ሶስት ግድቦች የዚህ ግድብ አካል እንደሆኑ የዚህ ግድብ እድሜ የሚወሰነው የዚህ ግድብ ጥራት የሚወሰነው የዚህ ግድብ ምና የሚወሰነው በነዛ ሶስቱ ተጨማሪ ግድቦች እንደሆነ አሳምነው ነው የገቡት እና በጣም ነው ደስ የሚል ጥሩ ፕላን ነው። ህዳሴንም ጨምሮ ነው ሶስት ወይስ፣ ከግዳሴ ግድብ ውጪ ሶስት ሌላ አሪፍ። ያኔ ነው አዎ መለስ እኮ ክሬዲቱን የሚያገኝበት ነገር ቢኖር አንዱ ይሄ ነው። ምንም ጥያቄ የለውም። በፊትም ብያለሁ ያቺ ኮርነር ስቶር ያስቀመጠባት ቀን ኢትዮጵያ ስትሪ ተነስቷል። በቃ እዛ ላይ ታሪክ አለው። ምክንያቱም ያልተደፈረችባት ያልተደፈረበት ነገር ነው ለብዙ አመታት። እና ያው የጎዳንን ያህል በብዙ ነገር ይሄ ደግሞ ክሬዲት ጎስ ቱ ነው ማተርዋል ቅድሚያ አንዴሎቹን በአምስት ጠቃቅሽ ላለው በለፈ ኖራቸው የሚችል ያሉ ስሞች ኤኒዌይስ ዳሰ ጉርቲ ጥሩ ነገር ነው እሱ ኡስታዝ እኔ አሁን እያስብኩት ነበረ ከአንተም ጋር ስላወራንበት ኦፊሻሌ አሁን አንተም አወራኸው ተወርቶበታል አይደል ግን መሰለህ እዚያ እንዳለ ሆኖ ደግሞ ለእነሱ የጦር ማስፈራራት ምናምን ለሚያደርጉት ጉርሶቹ ያው ቀጥለውበታል ሰሞኑንም ስታተረጉ ምንድን ነው የራፋኤሉ ጉዳይ ምናምን እኛ ላይ የሚያሳዩት አቲቲዩድ ያቺ ጦርን ትልቅ ኢትዮጵያ አበባ የምትበትንላቸው ያስመስሉታል እኮ እንደው ምንም ቁመን የምናያቸው አይነት ፈሪነታቸውን ነው። ዞሮ ዞሮ ሪቪል የሚያደርግልህ ያ የሚያደርጉት አነጋገራቸው፣ አካሄዳቸው ምናምን አርባ አምስት ራፋል ምናምን ሚካኤል ምንም ሁሉ ጦር መሳሪያ። አንደኛ እኛ የሚያስፈልገን ኤር ዲፌንስ ሲስተም፣ ጥሩ ኤር ዲፌንስ ሲስተም ካለ እንደ ፓኪስታን ተለቅመዋለ ምንም ይህን ያህል እንትን የለም። ምክንያቱም የሱዳን ድንበርን በጥሰ ምናምን ነው ምትመጣ። ብዙ ነገር አለ ገና ያንን ለማድረግ ተቆራርጦ የሚመጣ ነው። በጣም ከእኛ እኮ የተራራቁ ሀገር እኮ ናቸው ግብጾች፣ አይደለም ሱዳን አለ በመሀሉ የሱዳን አየር፣ ሌሎች ካልተጠቀሙ ራፋይልም ገዛ ይፍ ኢትዮጵያን የመምታት ዛን ያህል አቅም ብዙም እንትን አይኖረውም። እና ያው ኤርዲፌንስ ሲስተማችን ደግሞ ጠንካራ እንደሆነ ሰምቻል። አሁንም እዛ ላይ ማጠናከር ነው። እስራኤልም ጋ ያላቸው ቅርበት ላይ ይሄ ነገር ሊገኝ ይችላል። ከዛም ከራሻም አምፌድ ሹር የጦር ሀይሉ በደንብ ይህንን ፋሲሊቴት ያደርጋል የሚል እምነት አለ። ገብቶሃል? አይሁን እዚህ ስዕሉ ላይ እንደምታየው ነው። እዚህ ጋ መጨረሻ ታች ያለው ህዳሴ ግድብ ነው። ወደ ላይ አንድ ሁለት ሶስት በተከታታይ ተጀርባይ ላይ እንደምታየው መጨረሻ ላይ ያለው ይሄ ህዳሴ ግድቡ ነው። ከዛ ይሄ አለ፣ ከዛ ይሄ አለ፣ ከዛ ይሄ አለ እና እገደ ሾው ፎርስ ትንሽ ከኛ ያስፈልጋል ማሳየት። አንዳንዴ መስል እንደዚህ አይነት ነገር ስለነሱ በቃ የኛ ሶርና ነው ሚናቸው በቃ ምንም ጥያቄ የሌለው እኛ አንዳንዴ እግዚአብሔር ልቦናቸውን ይመልሰው ምናም የሚባለውን ብዙ ለግብጽ እኔ ለሀገር ውስጥ ችግራችን ነው፣ እንደዛ ምለው ብዙ ለሁሉም እንላለን። እኛ ደግሞ ሁሉም ልቡ ከተመለሰ ይሆናል። አስር ንኪ በጣም ነው አመሰግነው ጋሽ ናግን። እኔ ስማ የውጭ ጠላቴን በስነ ስርአቱ እንደ ጠላትነቱ በስሙ እየጠራው እንዲጠራ ፈልጋለሁ። የግብጽ በጣም በጣም አስቸጋሪ ፎርስነቱን ያው እያሳየን፣ ለአንዳንዴ ለዘብተኝነት ዋጋ ያስከፍላል ግን የሀገር ውስጥ ያለው ችግራችን ነው። ዋናው ደግሞ ሶልቭ መደረግ ያለበት እሱ በትልቁ በቃ እርስ በርስ ያለን ችግር እሱ ነው ክፍተት ሊፈጥር የሚችለው እንጂ የውጮቹን አልፈራም አያስፈራል። ብዙ እና ኢንተረስታችንን ጠብቀን እስከሄድን ጊዜ ምንም እንትን የለውም። ስለዚ አሁን ለምሳሌ በቀደም አንተ ሰላማዊ ሰልፍ ምናምን አይተ ነበር። እዚህ ራሱ እኮ አሁን ተጀመረ፣ ይገርማል። ባለፈው ዋይት ሀውስ ጋር ሄደ ከሆነ ሰው ጋር ብለ ነበር፣ አይደለም በትራምፕ። አሁን በቀደም አሁን ኦፊሻሊ በስነ ዴሞንስትሬሽን የተጀመረ ነው። በሁሉም አይነት ሀገሮች በፊት ይፈራ ነበር። ትራምፕ ጋር ውጠት ሰላማዊ ሰልፍ ዋይት ሀውስ ማ በረበስ ማ አሁን አሁን ተጀመረው ስታዚ እና የተለያየ አይነት ነገሮች ማሳየት ይቻላል። እኛም ተንኮ ገብስ እንደ ምን ማድረግ የምንችልበት አጋጣሚ ይኖራል። አሁን ነገር ሲረጋገጥ ልክ ቴንኪው በጣም ነው። አመሰግነው ወንድም አለም ዮናስ ቴንኪው። እሺ ቴንኪው።